ይሄን ነው የምነግርሽ። ታደ ጠገብኩ እኮ አንተሪናዬ፣ ዳሴት ጊዜሽን ጠቀም እና ምን ምን የመሰለ ሴክሲ የሆነ ሰውነትና ቁንጅና በበዛበት ዘመን አንቺን እጥር ምጥምጥ ሲጧር ሊሆን ነው። ታዲያ እየነገርኩሽ ነው። ድንግጥ በይ። ህይወትሽ ላይ አራት ራክሽም አምስትሽም ይበላል። መጨረሻ ላይ ስትንገታገት፣ ወይ ራስሽ እዛው ላይ ተሳፍረሽበት ገደል ትገቢያለሽ። ና ሴት መጀመሪያ ጨለው አይደለም፣ ህይወታችሁ ላይ ስሩበት። አራት ራክ ይዘሽ ከአንተ መውለድ ነው የምፈልግ እምትይ ሴታለሽ፣ ታሳዝኘኛለሽ እኮ አንቺ እኮ ነው የምታሳዝኘኝ። እኔ ምን አባሽ ህይወት ያሳዝናል። እኔማ መጀመሪያ መቅደም ያለበትን አስቀድሜያለሁ። አሁንም ደግሞ አሁንም ስማንጠራ ይቀጥላል ህይወት ዳዛይ በሚ የትኛው ላይ ነው እናንተ እርድና አይ ገርዳሚት አይ ፋሬት አይ ሰጋጤት ትኛለሽ ስድስት አይነት ኮመንት እየጻፍሽ፣ እኔ ኦልሬዲ ህይወቴ ላይ ደንግጬበታለሁ። የእኔ እናት አንቺ እንድትነቂ ነው ማድረግሽ። እኔ ይው አንደስታንድ ወራም ሳይን አይ ሆፕ እየሰማችሁኝ ነው። ብዙ አላችሁ ቤታችሁ ሲንቋቋም የምታለቅሱ አን ሶሪ። እንግዲህ ከተሰማሽ ሲሰማሽ ግን እንድትነቂበት ነው። አንዳንዴ ያሳለፋችሁት ህይወት እኮ ቁጭ ብለሽ ያለቀሽበትን ዘመን እኮ ቁጭ ብለሽ እንድታክዥበት አይደለም አሁን ላይ ጥሩ ጊዜ ሲኖርሽ እንድስቂበት ነው። መርሳት የለብሽ፣ ማስታወስ አለብሽ ያለፈ ህይወትሽን አሁን ላይ እንድስቂበት። እርስ ትርግፍ አርገሽ ምትረሻለሽ። እቺ ዘመን እቺ መጪው ዘመን ፊት እበት እኔ ላይ መጠሸስ ስትረስሽን አታራቅፊብኝ። እዛው መባረር ካለበት ከበደንም ማባረር ነው። ነገርኩሽ እንግዲህ የእኔን ህይወት ለመኖርም ኮንፊደንስ መኖር አለብሽ አልኩሽ ቆ ለምን ጠበሰች ተ እንደ ሪስፔክት ውጭ ላይ ሪስፔክት ማድረግ ትችያለሽ። ለመኖር እያለን የለንም አይነት ህይወት የምትኖሩ ሰዎች አላችሁ። እያለን የለንም ልንኖር ነው ወይ ልንሞት ነው? ልንኖር ነው። ነገን እስቲ እንኖራለን አይነት እርግጠኛ ነኝ የምታምኑበት ሰዎች አላችሁ። ትክክለኛ ህይወታችሁ ይሄ ነው። እያንዳንዱ ሰው ህይወታችሁ፣ ቤታችሁ ሲንቋቋ ትክክለኛ ህይወት ያለን የምትሉ ሰዎች ደግሞ ፊታችሁ ይናገራል። ደስተኛ ከሆናችሁ ቴዮኒፎር አውርስ ቲክታክ ላይ ምንም አስቡ። ሜሪጅ አሪፍ ሜሪጅ ያለን የምትሉ በዛ ላይ ይሄ ኤክስኪውዝ ልና በየቤቱ እኮ ግጭት አለ እያን እንደሚሰጡት ኮመንት አምና ዘዋ ነው ፍቅር ካለብሽ ምን አባሽ ትጋጫለሽ? ዳሴት ይሄ የውሸት ላይፋችሁን እኔ ጋር መጠሽ አጻፊብኝ ነው። ሂደሽ እዛ ሜልባክስ ውስጥ አለ እዚህ ሪኮርድ እያደረጉ ሚልኩ እዛ ላይ ሂደሽ አልቅሽ። አች ሰገጤ እች ፋራ የሚቀጥለው ኮመንትሽን ነው የምጽፈው። ባሏ እኮ ጥሏት ሄዶ ነው፣ ይሄኛውም ሁለተኛውም ከዛ ምን እንደዚህ በቃ ህይወቷን ሙሉት ትዌንቲ ፎር አወርስ ቲክታክ ላይ ናት። ቲቲቲቲ ያለሽ እኔ ሁሌ እንደዛ ስጽፊ ስንት አመት ነው ምታቂ? ቆሸሸሽ ድፍ ብዬ አይተሽኝ አታቂም። አሁንም ኔክስት ይር ስጠብቂኝ እንደዚሁ ቅልብጭ ቁልጭ እንዳልኩ ነው የምታይኝ። ደስ የሚለው የዛሬ ስንት ዓመት ፎቶ ወይም ሂደሽ ፌስቡክ ላይ ተመልከችኝ። እኔ እንደዛ ነኝ። የካንጋረፈም እቸተው ባነገ ያሰኛል ለሌተው ካንጋረፈም ሚለውን አይነት ማስታወቂያ ነው የምሰራብሽ እኔ በቃ ህይወትሽ ላይ ነቃ ደንገጥበይበት ስቶርጂ ራስሽን መጠበቅ አለብሽ። ልጆችሽ ህይወትሽን ሊይዙት አይችሉም። ማንነትሽ ነው ውበትሽን፣ ሁሉ ነገርሽን የሚይዘው። ሁለት ልጅ ይዤ እኔ ብቻዬን እንደዚህ ከአማረብኝ ኢማጅን ደግሞ በጣም የሚንከባከበኝ እና ፍቅር የሚሰጠኝ የሆነ ደግሞ በቃ ብይ ትራብል እያደረግኩ ምናምን ፍቅር ቢገጨኝ እንዴት አይነት ውበት እንደሚኖረ ወይ። ማመይ፣ አሁን እንግዲህ ሰሞኑን ቫኬሽን ወጣለሁ። ያው ልጄ ትምህርት ቤት እየወጣ ነው። ሊሄድ ይችላለሁ ትራብል ምናምን ላረግ ወደ ሚያሚ የሚሆናል፣ ቨርጂኒያ ቢችም ሊሆን ይችላል። ከአንድ ሳምንት በኋላ ደግሞ ተብለን ጠዋት ላይ ሃኒ ብሬክፋስት ተብለን ራሱ ደሞ ማን ነው ብሎ ዌይተርስ ሃኒ ብሬክፋስት ብሎ በገንዘብሽ አዘዛልሽ ከጠዋት ካብ ስቴር ወደ ዳውንስቴር መጥሽ ደግሞ ቡናሽን እየጠጣሽ ቤት ዳር ላይ ቀውጥ ብለሽ ደግሞ ያንን ህይወት ስታይ ደግሞ ዘፍዘፍ ብለሽ ታክሲ ሪተርን ሲመጣ ፕላን ይዘሽ በአመት አንድ ቀን ልክ እንደ አንበሳ ባስ ቤተሰብሽን ሞልተሽ ቫኬሽን ልትጅ ከዛ ሰልፊ ትነሽና የምረዝርን ቦጡ ባዳር ላይ ግድንግድግርሽ ላይ እዛ ገብቶች እያላችሁ የምትነሱ ሰዎች አላችሁ። እናንተ አንድ ደግሞ ዝፍቶች ራሳችሁ ነው ማቀምሳችሁ ቁጭ ብዬ እኔ ደግሞ ቁጭ ብዬ ልክ ጠዋት ላይ ብሬክፋስት ይ ብለው ልጆቼ ላይ ሁለት ልጆቼን ይዘ በጣም ጠያቂ ፊት ፊት እያለ እና ህይወት ደስ ሂደ እና ህይወት ደስ አይልሞኝ? አንቺ ከሶስት ቂሌሽን ተቀብተሽ እንጀራሽን እየጋገርሻለሽ። እዚህ አሜሪካ ላይ ወጥ መስራት ጥሩ ነው። ለምትወጁ ሰው ወጥ መስራትሽን እኔ እናትነት ሴትነትሽ ነው፣ አምዘዋን ደስ ይለኛል። ትዳሯን ቴኬር የምታደርግ ሴት ግን ሪስፔክት ላለው ወንድ ነው። ከዛ ውጪ እንጀራሽን አብኩተሽ አብሴት ገብቶበታል። አንገባበትም በዚህ ዘመን እኔ ብቻዬን። እኔ ግን እንዴት ህይወቴን እንጆይ እንደማደርገው እና ምን አባሽ ነው። እኔ ትዳር ኖረኝ አይኖረኝ ምን አባሽ ነው ስትረስ መሆን ነው። እኔ ያው ላይፉ እንግዲህ ቴክታኩ ላይ አለን። የተማን ሄድን ቫኬሽን ሆነን እንገባለን። ታዩ ናላችሁ ለሴት ህይወት በጣም ደስ ይላል። እንዳያያዝሽ ነው ግን ጨላ መኖር ያስፈልጋል። ቤንጃሚን ፍራንክላይን ያስፈልጋል ለመዝናናት እንጂ ህይወት ትዳር ስላለ ስለሌለ አይደለም። አያያዝሽ ነው። ትዳር ሲኖርሽም ደስተኛ መሆን ትችያለሽ። ደስ የሚልሽ ሰው ከሆነ ሳይኖርሽም መደሰት ይቻላል። በጣም ትልቁን ነገር ይዤዋለሁ እኔ ያን። ምንድነው ልጅ ትልቁ ነገር በህይወትሽ ልጅ ነው። ትዳርማ እናት በወላድ በድባቡ ትሂድ ይገኛል። ትዳር አንቺ ራስሽን እስከጠበቅሽ ድረስ ማንም ዝርን ቡጥ እንኳን ይዟል። እንኳን እኔን የመሰለች ሴት ነገር ይጀብሻለሁ። ያውም ጀግና ሴት እኮ ነኝ እኔ። በፕሌን መሄድ እንኳን አልወድም። አስራ ስድስቱን ስድስቱን ሰዓት ነድቼው ነድቼ ልጆቼ ቲኬል እያደረጉ ሴት እኮ ነኝ እኔ። ጠብቂ በጣም ዝምጥ ሙያዬ የሆነች ህይወት ነው የምኖር እኔ እኔ ለመሆን የምትጣጣሩ ሴቶች ካላችሁ ደግሞ መሆን ይቻላል፣ ግን ህይወትሽ ላይ ስትነቂበት ነው። ትዳርን ደግሞ ልክ እንደ ገነት የምትቆጥሩ ሰዎች ተሳስታችኋል። ማንን ነው አንቺን እራስሽን አብረሽ ያለሽው ሴትዮ እንዳንዳንዱ ሰው እኔ ማጆሪቲ አልናገርም እኔ ብሔር ብሔረሰቦች ፖለቲካ ነው እንዴ እያወራሁ ያለሁት ንግግር እኮ ነው እያወራሁ አንቺንም አብሬ ማብሬ ነው ነው ማጆሪቲ ነው ማፍስሽ በእንደዚህ አይነት ንግግር ኢን ጀነራል ብሏል እረፍ ኳስ አትጫወት ቤት ውስጥ ብዬ

ግን ዝናብ ሊመጣ ነው መሰል፣ እኔ ዝናቡም አጨፍጨፍሴ፣ ቡና ታፊያለሽ። አሳብ የለ ግለጽ ያንቺን አላልኩም። ማለቴ ከነገ ወዲያ እሰርጋለሁኝ፣ በጠዋት ፀጉር ቤት እሄዳለው ምናምን ምናምን ምናምን ምናምን እንግዲህ ከታች ያለሽ እንኳን መዝናናት አንድ ብር ሲያወጣ የሚቆጨው ባል ያለሽ፣ ታዲያ የማረቆ በርበሬ ሆነሽ እየጠበቅሽው እንዴት ይሁን? በቃ ፈታ በሉ። ምንም አላለም። ግማሹን ጥለዋለሁ። ሌላ አዲስ ስለገዛው ሚክስ ነው ማረገው። ቴንኪዩ ኒ ፍቅር ምን ነው ኦኬ ደሪ ማለት ዝም ብለሽ እቺ ማራከቢያ እኮ የምትባላለች። እዚህ ባስኬት ያለማች ኮኩ ሳንቲም አያያዙ ላይ ነው እንጂ የተለያያችሁት በኑሮ እና በመልክ አንድ አይነት

እኔ እንኳን አላልኩም። ለጨዋታው ድምቀት ነው እንግዲህ። ቀንሽ እንዴት ነበር ማማዬ? ዛሬ ያልተማረ ኃይል አንቀበልም። የሚያምር ሸሚዝ ነው። ያው ማንችል ቆንጆ ነው። መቼም ያለው ሁኔታ ጥሩ ነው። ሾርንዬ ባክ መሸቀል አለብኝ። ያው የቀጠሮ ጌ አዎ ለምን አንጫወትም እንዳልል እኔ መግባት አልችልም። ላይ የቀጠሮ ጌም ምን መጫወት አለብኝ። ግዚ ምረቡ ሰው ማስታወቂያው ለዛን ጌመር ቻሌንጅ የሚያደርግሽ ጌመር ነው። በጣም ጎበዝ ጌመር ዝም ብሎ ምናምን ያስፈልግ? አያስፈልግም? በቃ እንዴ፣ ቆላ ወረዳ የሚባል ቂጥ ይዞ መጥቷል እንዴ። አዳሚ እንዳልምቻቶ ፈንደስ ባህሪ መርጌታ እንዳለ የሚለውን ሙዚቃ አለቀ። እናንተ ደሞ ጌመር አይደለው? ከጌመሮች ጋር ከዜድ ጋር ከዜድ ጋር ዜድ እኮ ጊፍተር ነው። ችግር የለው ወይ ከወይ ጋር ወይ ከጆከር ጋር ለብሔር ነው የሚያደላ የብረተሰብ እኮ ኦኬ። ስለዚህ ማን

በቃ እንግዲህ እኔም ስራ ያለ ስራ ይሄ ፋስት ፉድ እሱን ነው የሚያስታውሰኝ። ከነ ቲሸርቱ ሲሰጡን የዛኔ የዛኔ እኛም ሰገጥ ስለነበርና ለካ በዛ ተነስተ ፖስት አታደርግም የነበር ፌስቡክ ላይ እየፖስትን ለካ የስራ ዩኒፎርም ነው። እና ማማት ካለብንም ሰው እያማላስላሳልን ው የሁልሻንንትኛ አንድ ሙዚቃ ብቻ የመጨረሻ ክፍል ስሚ፣ ማማት ምን ያደረግልኛል? ስሚ፣ ማማት ሶም ላይ ነኝ።